በዚህ ሰዓት ብሩኬት አሞ በድጋሚ ሌላ ጸብ። በጣም ያሳዝናል። ለኛ ነገሩ በዚሁ ተፈታ፣ ሰላም ወረደ ብለን ደስ ብሎን ሳንጨርስ ጭራሽ ለጸመ ቆስቆሻ ሙዝ ይዘ ትመጣለ። ነገሩን እኮ እንደ አዲስ ቆስቁሳችሁ አቀጣጠላችሁት። በመጀመሪያ ብሩኬ ወንድሜ እንደተሻለ ብሎ ስላየሁት ደስ ብሎኛል፣ እውነት ለመናገር ማለት ነው። እኔ መጀመሪያ ላይ ሳያቸው ብሩኬና ሀይሚ ማሽ ለብሰው ሶፋ ላይ ጋደም ብሎ እየደባበሳችሁ ምናምን፣ ፈገግ ብለው ሲመጡ በጣም ነበር ደስ ያለኝ። ማለት እነዚህ ልጆች ነገሩን ፈተውታል በቃ ፍቅር ላይ ነው ያሉት ብዬ ሳልጨርስ ጭራሽ የጓደኛ ምቀኛ፣ ሲቀጥል ደግሞ ቴዲ ተብየው ማለት ነው። አንተ ምን ቤት ነህ ሲጀመር እንደዚህ ዘው ብለህ የምትገባው? ገባችሁ አይደለም? እኔ ግን ተልእኮ አለው ከየት ወዴት የሚለውም በደንብ አብራርቼ ዛሬ መናገር ሳይኖርብኝ አይቀርም። ምክንያቱም መጀመሪያ ላይ የታችሁ ከሆነ ሄኖክ ልክ እነ ሀይሚ ቤት እስከሚመጣ ድረስ ሀይሚም ተናግራለች ፍጼ ለምን ይዘው መጣ ያለች ነበር። ምክንያት ስላላት ነው ያንን ነገር ያለችበት። በሰው ህይወት ውስጥ ገብቶ እንደዚህ የሚፈልጥ የሚቆርጥ፣ የሚወስን ሰው እኔ በጣም ነው የሚያናደደኝ። የምሬ ነው ብላችሁኝ። በመጀመሪያ ሄኖክ ሀይሚ ቤት ነው ያለው። ይቅርታ መጠየቅ ካለብህ ግዴታ ነው ይቅርታ መጠየቅ አለብህ። ሴት ናትኝ የተናገርካት ከባባድ ቃላቶች ናቸው። ያ ደግሞ የብሩኬ ነበር መመለስ ያለበት ለሀይሚ እንጂ አንተ አደለህም። ለምን እሷ የጠየቀችው ብሩኬ ነው። ህይወታቸው የሀይሚና የብሩኬ እንጂ የሄኖክ አይደለም። ገባ ጓደኛን ጓደኛህን ወክለህ ልትመክር፣ ልታስታርቅ ትችላለህ እንጂ ሀይሚን ልሰድብ፣ ልታመናጭቅ አትችልም በጭራሽ። ስለዚህ ጥፋት ስለሆነ ይቅርታ ጠይቅ ስትባል ይቅርታ መጠየቅ አለብህ እንጂ ቤቷ ገብተህ ቁጭ ብለህ ደረትን ነፍተህ ይቅርታ አልጠይቅም አይባልም። በመጀመሪያ ደረጃ ማለት ነው። ሲቀጥል እኔ ሳይህ ኖርማሊ ብሩኬን እንዴት ነው እያበረታታው፣ ለጥል እንደዚሁም ደግሞ ከሀይሚ ጋር እንዲለያዩ የምታረግ አይነት ልጅ ነው እኔ ሳይ። ምክንያቱም አንተ መተ ይሄ ወሬ እስከሚነሳ ድረስ ሀይሚና ብሩኬ ይሄን ሶስት ቀን በጣም ሰላም ናቸው። እኛ ራሱ ነገሩን ፈቱት ጨረሱ፣ በቃ ወደ ፍቅራቸው ተመለሱ። ጭራሽ አንድ ቤት ይኑሩ እስከ ማለት የደረስን ሰዎች ነበርን። ኢቭን ሀይሚ ራሱ ስትናገር ነበር፣ ሰምታችኋት ከሆነ በቃ ብሩኬ ለምችለሁ እንደዚህ ለምችህ ልሂድ ምናምን እንዳትል ያለችው ሁላ ነበረ። ልክ የሄኖክ አጀንዳ እስከሚነሳ ድረስ እንግዲህ ሄኖክ ይቅርታ ጠይቅ ሲባል ይቅርታ አልጠይቅም ነው ያለው። ሀይሚን እሷናት ይቅርታ እኔ መጠየቅ ያለባት እንጂ አይደለሁም ሲል ነገሩ ወደ ሀይሚና ብሩኬ መጣ ማለት ነው። ሀይሚዬም እሱ አጠፍቷል እሱ ይቅርታ ይጠይቅ ስትል ምና አለ ብሩኬ እንደዚህ ከሆነ ማለት በመካከላችን የተፈጠረው ምናምን አልተውሹም ወይ ስላትኝ አልተውሁትም ስለታመምህ ነው ስትለው፣ ብሩኬ በጣም ነው የተቀየመው። በጣም ነው የተናደደው። በጣም ነው ውስጡ የተበሳጨው። አንደኛ ደረጃ እኔ ለሀይሚዬ መልእክት ማስተላልፈው ማንም ሰው የህይወት ሽ መጥቶ ብሩኬ እንደዚህ ያደረገ እንደዚህ ኮነኮ የሚሉሽን ወር የሚያቀብሉሽን ሰዎች አትስሚ፣ ይጎዱሻል እንጂ አይጠቅሙሽም። ብሩኬ ያለፈ ህይወቴ ነው እንደዚህ እንደዚህ ያደረግን ብዬ እስከምነግርሽ ነው ወይ የምትጠብቂው ብሎ ጥያቄ እየጠየቅሽ ነበር። እና አንቺ ማመን ያለብሽ በመጀመሪያ ደረጃ ብሩኬ ነው። ገባሽ? ሌላ ሰው ይጠቀምብሻል። ልክ አሁን በዙሪያሽ እንዳሉ እንደ ቴዲ እንደ ሄኖክ እንደሚያደርጉት። እነሱ ይሄንን የሚያደርጉት ነገር አንቺ ሰላምሽን እየገረሱሽ ነው እየበጠበጡሽ ነው ኢቭን ቤት ልርቀቅ እስከ ማለት ደርሰሻል። ይሄ ሁሉ ምንድን ነው? ፊት ስለተሰጣቸው ነው። ገባሽ? ብሩኬ ለሄኖክ ፊት ስለሰጠው ነው። ቴዲም ደግሞ በመሀከላችሁ ያለውን ነገር ስላየ ነው። ኢቨን እኔ ሲመስለኝ ጭራሽ ው ታውቃላችሁ፣ ቴዲ ሙዝ ይዞ መጥቶ ነበር። ማን ጠያቂ እንዳደረገው አላቅም። ገባ ቤት ውስጥ ቶሎ ብሎ። ሄኖክ ነው እንግዲህ አንቆ ሲደባደብ የነበረው እዚህ ጋር። ብሩኬ ታሟል የመጣችሁ ልጠይቁት ነው። ያም ሰው ደግሞ ሙዝ ይዞ ከመጣ በመጀመሪያ መምጣት አይችልም። የሴት ቤት ነው፣ ገባችሁ? የሀይሚ ቤት ነው። ሴት ቤት ደግሞ ማንም ሰው እንደፈለገ እያንኳኳ የሚገባበት አይደለም፣ ገባችሁ? እሷ ስጀመር ክብሯን ጠብቃ ክብሯን አስጠብቃ የምትኖር ሴት ስለሆነች ማለት ነው። የተያዘች ሴት ናት፣ ገባ? የብሩኬ ሚስት ናት፣ ወደፊት ሚስቱ፣ የአሁኑ ፍቅረኛው። ይህን ማወቅ መቻል አለብህ። ከሱ ውጭ ሌላ ሰው ኢቨን የብሩኬ ጓደኛ ሊሆኑ ይችላሉ፣ እንደፈለጋችሁ እሷ ቤት መሄድ አይችልም። ብሩኬ ከሌለ በስተቀር እንኳን አይደለም አንተ ቀርቶ ማለት ነው። ቴዲታ ብየውኝና እንግዲህ አንኳክቶ ሙዚዝው መጣ። ከዛ ሄኖክ ጥል ነው ግጥም ያለው እንደዛ መሆን የለበትም። ኢቨን እንኳን ቤት አንኳኳ መጣ፣ ልትረጋጋ ግድ ይልሃል። መጣላት የለብህም ለምን? እዚ ጋር ብሩኬ ታሟል። ቤንስ እንኳን የእሱን ህመም የሃይሚን ቤት ማክበር መቻል አለብህ። መመለስ ካለባት ሃይሚናት፣ መመለስ ያለባት መመለስ ካለበት ብሩኬ ነው እራሱ ተናግሮ መመለስ ማስወጣት ያለበት አንድ ቃል እንኳን እስከሚናገር እንትን አልሰጠም ጊዜ አልሰጠውም። ይሄ ደግሞ ምንድን ነው? ለቀጣይ ለሀይሚም ለብሩኬም ሌላ አጀንዳ ሌላ ጥል እየፈጠርክላቸው ነው። ኢቨን ያው ዛሬ ተጣልተዋል። ቤተሰብ እንደምታዩትኝ ያው በሄኖክ የተነሳ ምናምን ሁሉን ነገር አልተውሽም ወይ ስላት ሀይሚዬ እኔ አልተውሁትም። ኦ በነገራችን ላይ መፍታትና ማሳለፍ ወይንም ደግሞ ዝም ብላችሁ በወዳችሁ መያዝ የተለያዩ ነው ነገሮችን ሁሉን ነገር ተነጋግራችሁ ስትፈቱ ውስጣችሁ ክሊን ነው የሚሆነው ጽድት ያለ ነው ቀጣይ ምንም ነገር ቢመጣ ኖርማል ነው ገባችሁ ግን ውስጣችሁ አንዱ ዛቱ ከላይ ከላይ የምስቁ ከሆነ ኖርማል የምታወሩ ምናምን ከሆነ የሆነ ሰዓት ይረብሻችኋል ያ ነገር ሰላማችሁ ነው የሚያሰጣችሁ ስለዚህ ሀይሚዬ ሰላምሽን አትጪ ለምን ብለሽ ለማን ብለሽ እንዲህ ጊዜ የሚፈታው ነገር እኮ ነው ብሩኬ ያለፈ ህይወቴ ነው አለሽ። ሲቀጥል ደግሞ ከኛ በላይ እሱን አንቺ ታውቂዋለሽ ብዬ ነው ማስበው። ውሏችሁ ማዳራችሁ፣ ኦር ደግሞ በአሁኑ ማለት ነው አንድ ላይ እስከሆናችሁ ድረስ የመጣውም ደግሞ አንቺም ብሎ ነው ገባሽ። እንደዚህ መስዋዕት የሚከፍለው መቼም ባይወድሽ ባይፈልግሽ፣ እንግዲህ ይህን ሁሉ ያደርጋል ብዬ አላስብም። ማለት ታይብዬ ማለት ነው እና ኢቨን እንኳን መቅረት ራሱ ይችላል። ስትል ሐይምዬ በጣም ነው ልብ የተሰበረው፣ ማለት ይሄን ሁሉ አሳልፋችሁ በትንሽ ነገር እንደዚህ ያህል መድረስ የለባችሁም። መጀመሪያ ካሜራ ላይ እስኪ ሐይምዬ እንኳን ገብተሽ ፍቅራችሁን ምን እያልሽ ነበረ? ምን እየደባበልሽ ብዙ ነገሮች እያደረግሽ፣ በመካከል ላይ እንደዚህ ብጥብጥ የምትሉት ነገር ይሄ ኖርማል አይደለም። ስለዚህ ያላችሁ አንድና አንድ አማራጭ ሄኖክን ማይስተካከል ከሆነ ጓደኛችሁን አቃለሁ ከህይወታችሁ ማስወጣት ነው አለቀ ምንም እንኳን ጓደኛ ቢሆንም ህይወታችሁን የሚረብሽ ከሆነ ከህይወታችሁ ማስወጣት ነው ኖርማል ነው ቴዲ ተብዬው ደግሞ ሲመስለኝ እኔ ከሄኒ ጋር ምክክር ያለህ ነው የሚመስለኝ የምሬን ነው ምለው ምክንያቱም እስከዛሬ አልመጣም ገባችሁ አይደለ ዛሬ ሄኖክና ፍጼ ሲመጡ ነው ሙዝ ይዞ የመጣሁኝና ይሄ ነገር ከሄኖክ ጋር አለው እንዴ? ማለት የሆነ የሚነጋገሩበት ወይንም ደግሞ ለምን መጣ፣ እነሱ ሲመጡ ለምን መጣ የሚለው ነገር ጥያቄ ምልክት ነው ለእኔ ማለት ነውና፣ ሜቢ ፍቅረኛ የተባለችም ልትሆን ትችላለች እንዲከታተል ምናምን። በነገራችን ላይ ሰው ልጅ ገንዘብ ከተከፈለ ምንም የሚያደርግበት ጊዜ ላይ ነው፣ አሁን በዚህ ሰዓት ያለ ነውና። ሜቢ ሄኖክ ይሄን ነገር ሁሉ የምታደርገው ይቅርታ ጠይቅ እንኳን ስትባል በቤቷ ይቅርታ አልጠይቅም ብዙ ነገር ስትል የነበረው ኦር ደግሞ ቴዲ ሲመጣ ሊያላግጥበት ነው ስትል ነበር። ሰው ልጅ በህመም ያላገጠ ነገር ሊደርስበት ይችላል። ኖርማል ነው፣ ግን ተረጋግተ ባለቤቶቹ መልስ እስከሚሰጡት መጠበቅ መቻል ነበረ። በገባርን አሁን ባንተና ባንተ ምክንያት ሃይሜ ብሩኬ ከእንደገና ደህና የነበሩ ሰላም የነበሩ ልጆች ሰላማቸው ተፈረሰ። ጥላቸው የባሰ ነው ገባቸው ብሩኬ ውስጡ በጣም እንትን ብሏል ተጎርቷል ማለት። ሀይሚ የተወቹ ነገሩን በቃ ስላችሁ ያመነችሁ ነበር የመሰለው። ሀይሚ ግን ያው እንደዚህ አድርገ ሳታስረዳይ ላምን አችል ምናምን። አለመታመን ደግሞ አብራችሁ እየኖራችሁ ለዛ ሰው እያሰባችሁለት ለዛ ሰው መስዋዕት እየከፈላችሁለት አላምናችሁ መባል ይከብዳል። ገባችሁ አይደለ? ይሄ ሁሉ ደግሞ የመጣው በነገራችን ላይ ዱላ ይሻላል ከቃል በላይ ዱላ ይሻላል። እና ሄዶክ እባክህ፣ በአንተ ምክንያት ስለሆነ ትንሽ ወጣ ገለል ብትልላቸው ወይንም ጸባይህን ብታስተካከል መልእክቴ ነው። ሲቀጥል ቴዲ ተብያው ደግሞ አርፈ ለምን አትቀመጥም? በአንተ የተነሳ እኮ ነው ይሄ ሁሉ ነገር የመጣው። ኢቭን እንኳን ብሩኬታማ እንደው ሰው አይታመም ነው ማለት ሀይሚ እንዴት እንደምታስታመመው ምናምን እያያችሁ ነው ሶሻል ሚዲያ ላይ የሚደረጉ ፖስቶች ምናምንና እሷ እንዴት እንደምታስታመመው እያያችሁ እናንተ መታችሁ፣ በአንድ የሰላሙን የምትነሱት የምትበጠብጡት ለምን ሲባል ነው? እንደ ሰው በቤቱ መታመም አለበት፣ ማረፍ አለበትኝ። እነሱ ሲጀምር ሁለቱ አንድ ላይ ከሆኑ የምሬን ነው፣ በቅስቀስ ነገሩ ሁሉም ይፈታል። እናንተ አሁን ባትመጡ እነሱ ባሉበት ቢቀጥሉ አሁን ሀይምዬ አረሳለህም አረሳውትም በውስጥ ይዤ ዋለሁ፣ ስለታመምህ ነው ምናምን ያለችው ነገር አትናገረውም ነበር። ገባችሁ? ከዛ ቀስ ቀስ እያሉ ነገሩ ይስተካከላል። ልክ ከመጀመሪያ ጀምሮ እየተስተካከለ እንደመጣ ሁላ ማለት ነው። እኛና ስለዚህ ለጥላቸው መንስኤ እናንተ ስለሆናችሁ ከቻላችሁ ተዋቸው ልጆቹን። የምሬ ነው ምላችሁ። ዛሬ በጣም ተረብሻለሁ ማለት ይህን ሁለት ቀን ያየነውና፣ ዛሬ ደግሞ የተፈጠረው ነገር ስታዩትኝ በጣም ያስደነግጣል። ብሩኬም መቀመጥ ያለብኝ ቀናቶች አሉ፣ ከዛ በኋላ አታገኝኝ የሚፈለግኩት ምናምን እያለ ነበር። ብቻ ተረጋጉ፣ እግዚአብሔር ማረህ ጨርሶ። ብሩኬ ያው ሲጣሉ ምናምን የሆነ ደግፍ አርጎ ነበር ራሱን ሲያገላግል የነበረው። ያሳዝናል። ከእናንተ አይጠበቅም። እነ ሄኒ ማለት ነው።